በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናንና የደጅ ጠናው ቤተሰቦች እንደምን ከረማችሁ! እግዚአብሔር ለዚህ ዕለትና ለዚህ ደቂቃ ስላበቃን ክብር ምስጋና ይግባው እያልኩ ዛሬ የምገኘው ከአዲስ አበባ ወደ ኪሎ ሜትር ርቀት ላይ ገረሴ መጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ነው የምገኘው። ከአዲስ አበባ አርባ ምንጭ ከአርባ ምንጭ ደግሞ ወደ ኮንሶ በሚወስደው መንገድ ማዞሪያ ተብሎ በሚጠራው በስተቀኝ ወደ ምዕራብ አቅጣጫ መታችሁ የቅዱስ ዮሐንስ ቤተ መቅደስ ታገኛላችሁ። ብዙ ገቢረ ተአምራት የሚደረግበት ሕሙማን የሚፈወሱበት እውራን የሚበሩበት ለምጻም የሚነጻበት ጎማጣ የሚቀናበት ታላቅ ስፍራ ነውና ዛሬ ወደ እሱ ወስዳችኋለሁ። በቦታው ልዩ ታምራት ታያላችሁ። የሚገርመው ደግሞ ቦታውን ያቀኑት ገበሬ የነበሩ ናቸው። አንደኛ የእኛ ሃይማኖት ተከታይም አይደሉም። ቅዱስ ዮሐንስ በገበረ ታምራቱ መልሷቸው ከግብርና ምንም ሳይማሩ ዕብራይስጥኛ፣ እንግሊዝኛ የሚናገሩ የሚያውቁ አባት ናቸው። ከቅዱስ ዮሐንስ መልእክት እየተቀበሉ ለሕዝቡ የሚያስተላልፉ ድንቅ አባት ስለሆኑ ዛሬ እሳቸውን አቀርብላችኋለሁ፣ ቦታውን አስተዋውቃችኋለሁ። ከኔ ጋር ሆናችሁ ይህንን ታምራት ይህን ድንቅ ስፍራ እንድታዩ በእግዚአብሔር ስም እለምናችኋለሁ። ተከተሉኝ። በጉብዝናህ ወራት ፈጣሪህን አስብ። በስማብ ወወሎ መንፈስ ቅዱስ አህዱ አምላክ። በድጋሚ እንደምን አላችሁ? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምእመናን በዓለም ያላችሁ ሁላችሁና የደጅ ጠናሁ ቤተሰቦች ቅድም በመግቢያዬ እንደነገርኳችሁ ወደ ገረሴ መጥምቀ መለኮት ቅዱስ ዮሐንስ ነው መሄደው እንዳልኳችሁና እዛ እንደደረስን ገለጻ አድርጌላችኋለሁ ቦታውን ያቀኑት ከእግዚአብሔር ታዘው በቅዱስ ዮሐንስ እየተመሩ ቦታውን የሚያገለግሉት አባት አሁን አጠገቤ ናቸው። እሳቸውን እየጠየቅኩ መልስ ያብራሩልናል። እንግዲህ ሁላችሁ በእግዚአብሔር ስም እንድትከታተሉ ከወዲሁ እንጋብዛችኋለን እንማጸላለን። አባታችን እንግዲህ አባ ክንፈ ገብርኤል ይባላሉ። እንግዲህ በፊት ስማቸውን እንዴት አሁን ለዚህ አገልግሎት እንዴት እንደተመረጡ በደንብ አብራርተው ይነግሩናል። ሁላችሁ በጥሞና እንድትከታተሉ በእግዚአብሔር ስም እጋብዛችኋለሁ። የበፊት ስሞትን እንዴት ወደዚህ ስራ እንደተመረጡ በደንብ አድርገው ለሕዝቡ ያብራሩልን አባታችን። እሺ ክብር ያድልልን እና መሰግናለን። በጣም እንወዷችኋለን። ወደዚህ ቦታ እግዚአብሔር እንግዲህ ስለመራችሁ በጣም እኛም በምስጋና ተቀበለነዋችኋልና ክብር ለሱ ይሁን። ከዚህ በፊት እርሶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ነበሩ። ሃይማኖቶ ምን ነበረ? ሃይማኖት እኔ ዝምብዬ ነው ያለሁት እንጂ ወደ ፕሮቴስታንቶችንም አልመጣውም። ፕሮቴስታንትም አልነበሩ? አልነበርኩም አልነበርኩም። ዝም ብለው ነው ምን? ዝም ብለ ነው አህዛብ ነበር። ከዛ ነው ከአህዛብነት ነው እግዚአብሔር መርጦ ዛሬ እንግዲህ በእውነቱ ወደ ሃይማኖት ጾመ ጾም ጸልይ ብሎ ወደ ሃይማኖት ያስገባ። ያው ተገለጸልኝ፣ ትልቅ ረድኤት በረከት እግዚአብሔር ሰጠ። እንግዲህ ያው ድሃም ነበርኩ፣ ምስኪንም ነበርኩ፣ ምንም የሌለው ነበርኩ። አሁን እግዚአብሔር ትልቅ ያው አድርጎልናልና፣ መጀመሪያ ምንድነው ያለው እግዚአብሔር አሁን እርሱ ሃይማኖት የለውትም ነበረ የለውም። እግዚአብሔር መጀመሪያ ሲያናግሩትና ተሰብረው ወደ ኦርቶዶክስ እንዴት እንደው ቃሉን ያውቁት፣ ያስታውሱታል? አስታውሳለሁ አው መጀመሪያ ያው ስመጣ እንግዲህ ቤቱን ስገባ ራሱን ግልጽ አድርጎ ነው እግዚአብሔር የታየሁት ነው የታየ ይሄ እያናገረኝ ይሄ ይሄ ነው እንዴ እንዴ ነው እንደዚህ ሁን አንተን ወይ ከዚህ ዓለም ትጠፋለህ? ወደ ሃይማኖት ና እኔ የጠራሁበትን እኔን ተከተል እኔን እኔን ስማ እኔ አማላጅነት ቀጥ ከአሁን በኋላ ወደ ሌላ እንዳትሄድ ወደ ሌላ ዞር ብለህ እንዳትንቀሳቀስ በማለት ትልቅ ራእይ ተገልጾልኝ ነው። ቤተ ገብቶ በጣም አሰቃይቶኝ ነው። በጣም ቀቶኝ ነው ሜዳ ላይ ወስዶ ዛውን ቤተ ክርስቲያን ያለበት ቦታ ላይ ወስዶ እዛ እጄን እግረን ሁሉ አስሮ አርባ አራት ከዚህ ወስዶ ከቤቶ ከመኖሪያው ወስዶ አሁን ቤተ መቅደስ የተሰራበት ላይ የተሰራበት ላይ አ ወስዶ እዛው ሜዳው ላይ አርባ አራት ቀን ሌሊት አርባ አራት ሌሊት አርባ አራት ቀን እዛ አስቀምጦ ቤተን ስራ ብሎ በግዴታ ነው። እንግዲህ ግዴታ ወደ ራሱ አስገብቷል። በግዴታ በመቅጣት በመግረፍ ይሄ በማሰቃየት በመቀቀል ትልቅ በቃ ምክንያቶች እየመጡ በተለይም ያው እሳቱ እየተነደደ እያብራ ማታ እንቅልፍ አጥቼ መጃ መምጣ አጥቼ ነው። ለዚህ ወደዚህ እግዚአብሔር ወደራሱ ያስገባኝና ዛሬ እንግዲህ ያው ትልቅ እኔም ማንም አላመነም ነበረ። አሁን ሁሉም አምኖ እግዚአብሔር በእውነት ልሳቸው እንዴት እንደመጣ እንዴት እንደተገለጸላቸው ሁሉም በቃ አምኖ አሁን ያው እየተከታተልንን እየተከተልንን እግዚአብሔር በጣም አሰቃይቶኝ ነው ያለም፣ ሀብት ንብረት ሙልጭ አድርጎ አጥብቶ፣ ዛሬ ይህን እንግዲህ ይህን ረድኤት በረከት እግዚአብሔር የሰጠው በጣም ነው የሚያከብረው፣ በጣም ነው የሚያመሰግነው። እና እንደዚህ እንደዚህ ነው። ይሄም አልነበረም፣ ይሄ ጸበልም አልነበረም፣ ምንም አልነበረም። እኔም ወደ ሃይማኖት ውስጥ አልነበርኩ። ወደ ሃይማኖት እንዳስገባ በምን አይነት ገለጻ ወደ ሃይማኖት እንዳስከተለ እግዚአብሔር ትልቅ ድንቅ ታምር ስራ ነው የሰራውና ከአሁን በኋላ ወደ እኔ ትመጣል፣ ወደ ሌላ ወደ ሌላ ወደ ዓለማዊ ወደ ምን ምን እንዳትሄድ ብሎ አስጠንቅቆ ነው ዛሬ ይሄን እያስከተለኛለውና እንኳን ከአሁን በኋላ ወደ ልጅ ወደ ሴት ወደ ምን ሁሉንም አቋርጥ ብሎ በቃል ኪዳን አስገብቶ ነው። በቃል ኪዳን እየተንቀሳቀስንን አሁን እግዚአብሔር ጋር እየተናበብንን ሁሉንም ነገር ለእኔ የተገለጸውን ነገር ለሁሉም ለህዝቡን የሚያስተላለፍኩ ህዝቡ እየዳነ ነው ያለው። የተቸገረውን፣ የተጨነቀውን፣ የታመመው በጣም ትልቅ እምነት እግዚአብሔር ሰጥቶኝ ከታተልኩት ነኝ የተንቀሳቀስኩት ነኝ ያለሁትና፣ በተረፈ እንግዲህ እግዚአብሔር በእውነት ዕድሜና ጤና ሰጥቶ ከዚህ በላይ እንድናገለግል በእምነት ወደ እግዚአብሔር እንድንመለስ እግዚአብሔር ቃል ኪዳን ይዘን እንድንንቀሳቀስ እግዚአብሔር ሁላችንም ይርዳ። አሜን። ሌላው እዚህ አሁን ቤተ መቅደሱ የተሰራበት አሁን ይሄ ጸበሉ ያለበት ቦታው እንዴት አገኙት? የማን ነበረ? ቦታው ድሮ ድሮ የአባቴ ነበር፣ የቦታ የአባቴ ነበረ። አባቴ ነበረ የሚያርሰው፣ አባቴ ነበረ የሚያጭደው። አባቴ ነበረ ይሄን ገብስ ይዘራል፣ ድንች ይተክላል። ከዛ በኋላ አባቴ በሚያርፍ ሰዓት እንግዲህ ይሄ ዝም ብሎ እኔም አርሳለሁ፣ እኔም ከብቶቹን አስራለሁ። ከብትም እዚህ ጋር ሲያስር ይሄን እኔ እንግዲህ ጾም ጸልይ ብሎ እግዚአብሔር በሚያስተላልፍ ሰዓት እኔ አላወኩም። በጣም ጉልበተኛ ነበርኩ። የዛን ጊዜ ዚጋ ከብት ገለዋል። አንድ ከብት ጾም ጸልይ ብሎ ሲያስተላልፍ ጊዜ አልጾምም አልጸልይም በምልበት ሰዓት ያው አንድ ከብት እዚጋ ገለው ነው ወደ ራሱ የመለሰው። በቃ ማታ ነግሮ፣ ዛሬ ንጋተው ከብትቱ እዚህ ጋር አስረ ስመለስ ሞተች። ከዚህ በኋላ አሁን አሁን ትመጣለህ አትመጣም? ስል እሺ በቃ ካሁን በኋላ እንግዲህ ያው ታውቋል። በቃ በግልጽ ታውቆ ነው እንዲ አብሮ ቆሞ ነው እኔ ጋር የማያውራ። ትዝ አለኝ አንድ ታሪክ ቅዱስ ጳውሎስ ክርስቲያኖችን የሚያሳድድ ነበረ፣ የሚያባርር ነበረ፣ ወደ ክርስቶስ የተጠቁትን የክርስቶስን ተማሪዎች የክርስቶስን ደቀ መዛሙርት ያባርር ነበረ እና ክርስቲያኖች ሲያባር መንገድ ላይ በብርሃን ተገለጠለት ጌታ ከዛም በኋላ ውር አደረገው በብርሃን ሲበለው፣ ማና አንተ እምታሳደደኝ እኔ ነው። እኔ አንተን ማን ማና አንተ ሲለው፣ እኔ ኢየሱስ ክርስቶስ ነኝ ያለው። በጉልበት ነው ቅዱስ ጳውሎስ የተመለሰው። እርሱ አልመለስ ሲሉ ከብቶቹን እየገደለን የመለሰው ማለት ነው። በጣም እንጂ በጣም በጣም። ቤትህንም አቃጥላለሁ አንተንም አጠፋለሁ ያለውን ሀብት ንብረት ሙሉ በሙሉ አጠፋለሁ ብሎ ስል ነው። በቃ ፈራው። ከአሁን በኋላ እንግዲህ እቺ ላምቷን ከገደለ በኋላ ፈራው። ፈራውና አሃ ይሄ ነገ ለህይወቴ ይመጣል እያልኩ እኔ እኔ ነው የሚገለኛል አሉ። አዎ እኮ እንግዲህ ለህይወቴ ይመጣል። እኔን ነገ ይሄ ይገላል ይችላል ይገደለ እኔን ይገላል ብዬ እንግዲህ በፍራት ድሮ በጭካኔ ሞላሁትን አይ ወደ እግዚአብሔር እንግዲህ መምጣት አለበት። እጅ ሰጠው፣ በቃ ለእግዚአብሔር እጅ ሰጠው። ውጣ አለ ወጣው፣ ና ተነስ፣ ቁጭ በይ፣ ሂድ። በቃ እንግዲህ መመራት ጀመረ። በቃ መራ። እኔን ሙሉ በሙሉ በቃ ተቀበለና መራ እንግዲህ አሁን ትክዳለ? ይህን ቃል ትክዳለ? እንግዲህ ካሁን በኋላ አልክድም። አንሳ እጅ፣ ሁለት እጅ አንስቶ ቃል አስገባ። ከዚህ በኋላ እንግዲህ ለካ ይሄ ነው እንደብዬ ሁሉንም ነገር ወደ እግዚአብሔር ተመልሼ እስከዛሬ እንግዲህ ወደ አስራ ምናምን አመት እግዚአብሔር ቤት ያጸዳሁ እግዚአብሔር ቤት እያገለገልኩ እሱ አባራ ሁኘ ጥረ ግረ ትበላለህ ያለውን እየጣርኩ የታርኩ እየጋርኩ እንግዲህ ዛሬ ቦታው ያባቶት ነበር ማለት ነበር። አሁን ለእግዚአብሔር ሰጡ ማለት ነው። ሰጡ ሰጡ ትሰጣለ አሰጥም ብሎ እኮ ነው። ግዴታኮ ነው። አልሰጥም ብያለሁ እኔ በፍጹም ቦታዬን አልሰጥም ስል መጣ መቶ ህይወቴን አጠፋለሁ ስል አሁን እንግዲህ ይሄው ቦታውንም እሺ በቃ ተቀበል። እኔ እንኳን ቦታው ቀርቶ አንተንም ጭምር ነው የሚቀበለው አለ። እኔንም አዎ፣ እሺ፣ እንግዲህ ያው ጉልበተኛ ማን፣ እንግዲህ ጉልበተኛ አምላክ እኮ ነው። ማን ማን አምልጦ ማን ይሄዳል? እግዚአብሔርን ታግሎ የሚያሸንፍ የለ የለም። ያው እድሜ ጤና ሰጥቷል፣ እንግዲህ ያገለገልን ነው። ክብር ምስጋና ለሱ ይሁን። አሜን እንግዲህ ስለዚህ ስለቦታው ሲ ይሄ ምንድን ነበረ? አሁን ምንድን ነው? በምንድን ነው የሚያገለግለው? ስለቦታው ሲገለጹልን ለተመልካቾቻችን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ይሄ ቦታ ምን እንደነበረ በፊት፣ አሁን ደግሞ በምን እንደሚያገለግል እዚህ ከጀርባችን ያለው ከጀርባችን ያለው ድሮ ውሃነት ነው። ድሮ ከብቶች፣ በጎች፣ ፈረሶች፣ ሰው ሻውር ይገባል ገላቸውን ይታጠባሉ፣ ልብሳቸውን ያጥባሉ። ከዛ በኋላ እንግዲህ ይሄ ቦታ እንደዚህ ከዚህ አስሮ ወይም ቤተ ክርስቲያን እንደወሰደ አባቶችን አስጠራ፣ ካህናት አስጠራና መጡ። ኑ ተከተሉ። ከዛ ከቤተ ክርስቲያን አንስቶ ይሄ ቦታውን ያመጣው አምጥቶ፣ ይሄ ቦታ ላይ እግዚአብሔር ቃል ኪዳን አለ፣ መለኮት አለ። ይሄ ቦታ እንግዲህ ይጠሩ በአጥራችሁ፣ ይሄ ቦታ እኔን ጠብቁ፣ እናንተም ጠብቁ፣ እኛም እንጠብቃለን። ትልቅ ቃል ኪዳን እዚህ ቦታ ላይ ያለ ነግሮኛል። እንግዲህ ያው ቅዱስ ዮሐንስ ነግሮኛልና ይሄ ቦታ ሰው እንዳይገባ ፍረስ እንዳይገባ አካሁን በኋላ አስጠንቅቁ። ይሄ ቦታ ትልቅ መለኮት ያለበት ቦታ ነው፣ ሰው መጥቶ የሚድንበት ብለዋል፣ የሚፈወሱበት ብለዋል። እውራኑ ማበራቦት አንካሳው ቀጥ እምልበት ይሄ ጸበል ነው ያለው። እግዚአብሔር ቃል እንደዚህ ብለዋል። ጸበል ነው እንግዲህ ከአሁን በኋላ ይሄን አጥራችሁ አኖሩ ሲል፣ እውነትም ታጠር ቦታው ታጥሮ ትንሽ አጥር አጠሩና እዚህ ቦታ ላይ አስቀመጡ። ከጊዜ በኋላ እንግዲህ ወደፊት ምን እንደሚመጣ እኔም እንግዲህ እግዚአብሔር ያለውን እንከተላለን ያልኩ መጨረሻ ላይ እንግዲህ ይሄ ጸበል ሆነ። ያው የመጥምቀ መለኮት ቅዱስ ዮሐንስ ጸበል ተባለ። ጸበሉ ስም ያው ሀይልያ ሀይልያ ምባል ጸበል ሀይልያ ብለው ነው ጸበሉን ስም የሰጠው። ምን የሚባል ሀይልያ ሀይልያ። እንግዲህ በጋሙኛ ነው በአማርኛ ሀይልያ ነው እንግዲህ ሀይልያ ብለው ነው የሰጠው፣ ያው መቶ ሰው የሚጠመቅበት ሰው የሚድንበት እውነት ያለበት እውነት እግዚአብሔር እዚህ ቦታ እውነት ያረፈበት እግዚአብሔር በቅዱሳኖች አድሮ በሚያናግርበት ኖ ያለው እንደዚህ ነው። ቃል ክዳን ሰጠው እና እንግዲህ አሁን ሰው ያው እየመጣ ነው እየዳነ ነው እየተፈወሰ ነው። አሁን አሁን ምስክርነት ይሰጣሉ። አሁን ህፃን ይዞ የመጣው አንድ ቄስ ያው አይኑ ታውሮዋል። ህፃኑ አይኑ ታውሮ ከዚህም በፊት አምጥቷል። አምጥቶ አሁን ይኸው እንግዲህ አይኑ በራ እዚህ ተጠምቆ አይኑ በራና፣ አሁን ምዝጋና ይሰጣል። አሁን ይነግራል። አሁን ለዛ ነው የምትወለደው በኋላ እናቀርብላቸዋለን። ምናን አይተነዋል አይተናል። ልጅን ካህኑ ይዞ ሲያመሰግን በቋንቋቸው በጋሙኛ ነው በጋሙኛ ነው ሲያመሰግን ሰምቼዋለሁ። አልገባኝም። በኋላ በአስተርጓሚ በደንብ ይነግሩናል። እና ይሄ ቦታ አባታችን እንደነገሩን አሁን ተባርኮ፣ ጥንት ፈረስ፣ ከብት ይውልበት በጎች ይጠጡበት የነበረ ስፍራ ነው። አሁን ተባርኮ ተቀይሮ ሰዎች የሚድኑበት፣ ሰዎች ጠጥተው የሚፈወሱበት፣ አይናቸው የሚበራበት፣ ጎባጣ የሚቀናበት፣ ለምጻም የሚነጻበት ሆኗል። እንግዲህ ለዚህ ደግሞ ምክንያት የሆኑት እኚህ አባት ናቸው። ግን እንዴት ተመርጦ ከሌሎቹ ቅዱሳን ቅዱስ ዮሐንስ እንዴት ሆነ? ስለሱ እንግዲህ ቅዱስ ዮሐንስ እኔም አላውቀውም። ይህን ሃይማኖት ጠለቅ ብዬ እኔ አላውቀውም። እና ስመጣ ያው እኔ ማታ ባለቤት ጋር አገብቻለሁ። ያው አብረን ተኝተን ባለን ሰዓት ማታ መጥቶ በመሀከላችን ቆመ። ቆሞ ካሁን በኋላ አንተ የኔን የኔን ትከተላለህ፣ ካሁን በኋላ ወደ ወደ አለማዊ አተማራም አለ። ለምን አልኩ። በቃ ከአሁን በኋላ እንግዲህ ወደ እኔ አንተን ወስጃለሁ ልዕነት ይሆናል አለ እንደ በግዴታ ነው እንደ በግዴታ የምሆን ነገር አለ ስል እንግዲህ እንደዚህ ያስጠነቅቀ ያስጠነቅቀ ያስጠነቅቀ ይሄዳል ያስጠና ያስጠናቅቃል በጣም መጥቶ መጥቶ ማታ በቃ እንቅልፍ ያተኛ ምን አትበል በቃ ይሄ በቃ ትእዛዞችን ያስተላልፋል ማን ነው ቅዱስ ዮሐንስ በትክክል እንግዲህ ያው ልዕነት አይቶ ነው በትክክል ለእኔ ታይቶ እንደዚህ ሳስተላልፍ፣ አይ ይሄ ዛሬ እኔን ሌላ ምክንያት ውስጥ ላስገባ ነው። ይሄ ነገር እንዴት ነው? እንደውም ከዚህ አገር በቃ ሄዶ እኔ ወደ መሰቃየት ላይ በሚያደርስበት ሰዓት፣ አይ እኔ ከዚህ አገር እንደ ሌላ አገር እሄዳለሁ ብዬ በልቤ በሚያስብበት ሰዓት፣ እንደውም አንተ የርክበት አገርም እኔም አለው የትም አትሄድም የትም አትንቀሳቀስም አለ። እንደዛ ነው ስለ እሺ እንግዲህ ያው እግዚአብሔር እንደው ምን ከምን መቶ ነው ምን እንደሚያደርገኝ በቃ ለነግራ ስገባኝ ነው ወደ ራሱ ሙሉ በሙሉ የመለሰኝና ገበሬም ነበርኩ አርሼ የምበላ ተክየ ለፍቼ እ ንግድም ነጋዴም ነበርኩ። ብዙ እንግዲህ ብዙ ስራዎችን ነኝ የሚሰራው እና ከዚህ በኋላ እንግዲህ ለእኔ ትሆናለህ ብሎ ያው ካለ በኋላ ወደ እሱ መጥቻለሁና ያው እዚ ያው አካባቢው እዚ አካባቢ ተወላጅ ነኝ። እዚ ጋ ነው ተወለድኩት። ቤቴ አሁን እዚ ጋር ቅርብ ነው ያለው። ከቅርብ እስከ ቅርብ አዘዋለሁ ብለዋል። ከቅርብ እስከ ቅርብ አዘዋለሁ በቃ ይችን ድንበር አልፈ ሄደ፣ እዛ ቦታው ላይ ትውላለ፣ እዛ ያው የእኔን ትዕዛዝ ትፈጽማለ ባለ እንግዲህ ይኸው ያው ቃል ክዳን ገብቻለሁ። ቃል ክዳኑን እየ ትእዛዙን እየፈጸምኩት ነኝ ያለሁት እና እንግዲህ ያው እግዚአብሔር ካኖር ከዚህም በላይ እንድናገለግል፣ እግዚአብሔርን አንጠላውም። እግዚአብሔር ትልቅ ስራ ሰርቶልኛል። ትልቅ በእውነት ለውጥ ትልቅ በእውነት ከትከሻ የነበረው ክፉ ነገር ክፉ መንፈስ ሁሉም ወርዶ ዛሬ ለዚህ ለዓለማችን አብቅቶኛል አብክቶ አሁን ያገለገልንና ክብር ለሱ ይሁን ያልኩትነኝና አባታችን። ስለዚህ የሚያነጋግሮት ቅዱስ ዮሐንስ ስለነበረ ስለነበረ መጥምቀ መለኮት ስለሆነ አሁን የእሱን ጽላት ነው እዚህ ያስገቡት። እሱን ጽላት ነው እዚህ ጋር ታቦቱ፣ እንግዲህ መጥምቀ መለኮት ቅዱስ ዮሐንስ ነው የሚባለው። እውነት ታቦቱ ኬት ነው የተገኘው? ታቦቱ ያው ባባቶች እንግዲህ እንደሚያውቁት ነው ይዘው የመጡት የመጡት። አዎ አምጥቶ በዚህ በጸበሉ አስባርኮ ሆኖ ወደ አባቶች በአርካዋም ጥቶው እዚ ያስገቡላችሁ ቤተ ክርስቲያኑንም ያሰራሁትን የምኔ ቤቴን አሰራ ሲል ቤተ ክርስቲያኗን ጭቃ ቤተ ክርስቲያን እ አሁን ያለችው ጭቃ ቤተ ክርስቲያን ናት። ውሳኔም ያው ያሰራሁት እኔ ነኝ። አሰራ ቤት አትግባ በቃ እዚ ጋር ቁጭ በል ብለው ቦታው ላይ አሳርፎ ያው እዛው በዛው ሆኜ ቤተ ክርስቲያኑን ያው አሰርቼ ጭቃውን ሁሉንም እንደውም በቃ ሰዎቹን በልመና ትንሽ ትንሽ ሰዎቹን የለመንኩ ምን እያልኩ ያው ዛሬ እስከ ዛሬ እንግዲህ ያው ቤተ ክርስቲያኑ ተሰርቶ ለአለማችን ይሄው አገልግሎት እየሰጠ ነው። ታቦቱም እንግዲህ አባቶች አምጥቶ እዚህ አምጥቶ ባርኮ ያው ታቦቱ ጽላቱ ገብቷል። ዛሬ እንግዲህ ያው ወይ እንግዲህ ካለ እኔ ያው አባቶችም አሉ ካለ እኔ አይንቀሳቀስ አብረን ነው የምናውቅ እያንቀሳቀስን ያለው። አዎ ያው አባቶች ያጥናሉ። አባቶች ያው በየሰዓቱ በየደቂቃው፣ በየቀኑ ዝጎታ ጸሎት እያደረገ ነው። ቅዳሴ ክዳን እያደረሰው ነው። እንግዲህ ከዛ ወደዚህ መጥቶ ጸበሉ ቦታ ላይ እዚህ ጋር ማየት እንትን ያጥኑ አገልግሎቱን እያደረሱ ዝጎታም እያደረጉ ይመለሳሉ። ና ያው እንግዲህ በእግዚአብሔር ኃይል ያው አብሬን እያገለገልን ያለነውና ክብር ለእሱ ይሁን። አሜን አባታችን ይሄ አካባቢው ሰው እርስን እግዚአብሔር አሳምኖ ወደ ራሱ የራሱ ገንዘብ አደረጎት ልክ እንደነ ጳውሎስ ሌሎቹም አባቶች አሁን ሙሴ አርባ መዓልት አርባ ሌሊት ጸልዮ ነው ጥላት፣ የተሰጠው እርሶ ደግሞ 44 ቀን እዛ ቤተ መቅደስ ጥሎት ስራ ብሎት ነው ያዘዘው እና የአካባቢው ሰውስ እንዴት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኝ ነው ወይስ የሌላ እምነት ነው? እስኪ ስለ አካባቢው አሁን አካባቢው ላይ ያሉት ምን አይነት ሰዎች እንደሆኑ የምን አይነት ሃይማኖት ተከታዮች እንደሆኑ ቢያብራሩልን። አዎ፣ አካባቢው ላይ ሃይማኖት ይሄን ያህል ብዙ ሰው አልነበረበትም? ጥቂት ሰው ነበረ ወደ ሃያ ሰላሳ የሚሆን ሰው ነበረ። ያው እንግዲህ ከዛ በኋላ አኖ አሁን በብዛት እንግዲህ ከፕሮቴስታንት እንኳን፣ ከነሱ ከፕሮቴስታንት፣ አዎ ከነሱ ጭምር አሁን መጥቶ እየተጠመቁ ነው ያሉት፣ ብዙ ሰው ነው እንግዲህ በዓመት በጥምቀትም ብዙ ሰው እየመጣ ወደ ሃይማኖታችን እንግዲህ የተጠመቀ ነው ያለውና አካባቢው ላይ ይሄን የኃይል ኦርቶዶክስ አልነበረም። ወደ እምነቱ እንኳን ጠለቅ ብሎ እምነትን የሚያውቅ ጾመ ጸልዮ የሚበረታ የለም ነበረ። ዛሬ እንግዲህ በጣም ሰፊ ንውረድ እዚህ ጋ ይውረዱ ውን የእርሶ ቤት ናት። ሰፍ የኦርቶዶክስ ሃይማኖት ተከታይ ህዝብ አግኝተነዋል። አሁንም እንኳን አሁንም እያገኘንን ያለ ነው። አሁን አሁን ትናንትናም ትናንትና ወዲያም እየመጡ ነው። እዚህ ጋ እየመጡ ጸበል እየገቡ ነው፣ ወደ እምነቱ እየተረጩ እየተመለሱ ነው ያሉ እና አካባቢው ላይ አልነበረም። ይህን ያህል ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ አልነበረው። አሁን ዛሬ ይኸው ክብር ምስጋና ልሱ ይሁን። ይሄው ከየአገሩ የሚመጣ ለሀገራችን ላይ የነበረው ድሮ አይዛብ የነበረው ሁሉም ወደ ሃይማኖታችን እየመጣ እየተጠመቀ ነው ያለው እና አካባቢውም፣ ይሄም ምንም የማይታወቅ አካባቢ ነው። ያው የመጨረሻችን ነው ያው ደቡብ ማለት እንግዲህ እግዚአብሔር ይኸው ሲገለጽለት ነው። አሁን ይህም ቤተክርስቲያን ተሰርቶ ዶሮ በጥንት ቤተክርስቲያን እመቤታችን ቤተክርስቲያን ብቻ ነው የታች ወረድ ብለን ከተማው ላይ የምናገኘው። አሁን አካባቢው ላይ እኛ ጋር አሁን ይሄ ዮሐንስ ተሰርቷል። ገብርኤል አለ፣ መድኃኔዓለም አለ፣ ኢየሱስ አለ፣ እንደዚህ ሚካኤል አለ፣ ተክልዬ አለ፣ ብዙ ቤተክርስቲያኖቹን እያገለገልነን እኛም የጎደለውን እያሞላነን ደግሞ እያሳነጽነን ጥሩ ጥሩ ያው እዚህ ጋር የሚመጣውን ጥላም እየላክነን መቆሚያም እየላክነን ደግሞ ጅባው ምንጣፍ፣ ምናምን ያስመጣ ገንዘብ እንኳን እየላክን ቤተ ክርስቲያኑን እያሰራንን ያለንን እንግዲህ ይህን እግዚአብሔር ስላደረግን ለእኛ ሁን ብለው በቃል ክዳን ስለተገለጸልኝ እንደሞ የእግዚአብሔርን ውለታ ሳልውል እንዴት ኖራለሁ እያልኩ ውለታውን ትልቅ ውለታ ለቤተ ክርስቲያናቶቹ እየሰጠንን ያለንን እና ሰውም እያመነን ነው። ትልቅ እምነት በቃ ትልቅ ትልቅ እምነት። እንግዲህ ያው ህዝቡም እየገባ ነው። የኛ አገር ህዝብ ምንም አያውቅም ነበር፣ አይዛብ ነበር። ዛሬ ይሄን ወደዚህ መጥቶ እግዚአብሔር እንዲህ ሳርግ፣ እኛ እንዴት በአይዛብነት እንሆናለን? እንዴት ወደ ማይሆን እምነት ውስጥ እንገባለን ብሎ ከእምነታቸውም ለቆ ለቆ ወደዚህ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ እየሆኑ ነው ያሉት። እግዚአብሔር ይመስገን። እግዚአብሔር ተመሰገነ ይሁን። እንደው ለህዝቡ የሚያስተላልፉት ካለ በኋላ ጊዜ ካላገኘን የሚፈልጉት ነገር ካለ ለህዝቡ መድረስ ያለበት ለህዝቡ ማወቅ አለበት የሚለው የሚሉት ነገር ካለ እ ህዝቡ እንግዲህ ያው መቶ ይሄን የቦታውን በረከት ረድኤት እንዲያገኙ። አገራችን እንግዲህ ብዙ ታማሚ አለ፣ ብዙ አልጋ ላይ አሜቴቴኛ አለ። በህመም የተጨነቁት በህመም የተቸገሩት ተቸገሩት አሉ። መንቀሳቀስ እንደውም የተሳኑ አሉ፣ መናገር የተሳኑ አሉ፣ ማየት የተሳኑ አሉ። ይሄ ጠቅላላ መቶ ይሄን የቦታውን በረከት ሌሎች እንደሚያገኙ እንዲያገኙ ድነው ተፈውሰው ምስክርነት እንግዲህ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነ ሁሉ መጥቶ ቦታው ላይ እንደውም ረደቱን በረከቱን አግኝቶ ድነት ፈውስ ምረት እንዲያገኙ ያው እንደውም ለአገራችን ለህዝቡ እናስተላልፋለን ማለት ነው። መልካም እንደው አንድ የረሳሁት ነገር አለ። ባለቤቶ፣ ዘመዶቾ እንደው በተለይ ባለቤቶ ለዚህ አገልግሎት ሲጣጩ እንደው አይሆንም ብላለች። ምንድን ነው የተሰማትስ?